ያለው ሰይጣን ቆሞ ከሚሄድ ከወንድ ምቀኛ፣ ከሴት ሸረኛ መዳኔ ይጠብቃችሁ ሚጠብቃችሁ። አዎ ከዮዳ ጉቶና ከዚች ከነጭ ቅማሏ ይጠብቃችሁ። አዎ ሁለቱ ናቸው የሰው ሰይጣን ይጠብቃችሁ። አሜን። አዎ መኪና አስገዝተን አስገዝተ ኡበር ስራ ጀመረዋል። ኡበር አስገዝተው ነው ስራ ላይ ናቸው። መኪና አስገዝተን ኡበር ጀምረዋል። አዎ ስራ ያልጀመሩትን እግዚአብሔር ያንሳልን። አሚን፣ አሜን። ሁላችሁም አመስግኑልኝ። ሰራና ቤቱም ከባረከ ከዛሬ እንደው ተመስገን። ግርር ብሎብኝ ነበር። የምታሳስቢ ምርቃቱ ምንም ችግር የለም። ለአንቺስ እሱስ እስኪ ጠጋግኗት፣ ሂዱ ተነስተውባታል። ጠጋግኗት ያላችሁ ነው። የጉረፍ የጉረፍ የጉረፍ እናቴ ይባርኩሽ ያየሽ ከሰው ሰው በላይ በክርስቶስ እኔ በቃ በማርያም በቃኝ። አሜሪካ ሮዚታ፣ አዎ፣ አዎ፣ አዎ፣ ያሰብሽው ይሳካ። ያገር ልብሱ በላይ በላይ ይሸጥልሽ። ትራምፕ እስከ ሚስቱ ይዘዙሽ ያገር ልብስ። አዎ፣ ሙሉ ዋይት ሀውስን ያገር ልብስ አልብሽ ይዘዙሽ። አዎ፣ ይሳካልሽ፣ ይሁንልሽ፣ እድሜና ጤና ይስጥሽ። እንደ ትራምፕ ራሱ ይዘዝሽ ያገር ልብስ እስከ ሚስቱ ለክሪስማስ

እኔ የምትወዱኝ እኔ እንድደሰት የምትፈልጉ የእኔ ልጆች በአጠቃላይ ሰራዊት ነው ልጆች፣ አለም ሰራዊት። በእውነት እኔ ጉቺ ሰራዊትሪሰራዊት ሁላችሁም ብርጌድ፣ ሙሉ ብርጌድ፣ እግዚአብሔር ሙሉ ብርጌድ፣ የቲክቶክ ሙሉ ብርጌድ። እኔ እግዚአብሔርን በጣም ነው ኤቲ የእኔ ማር ኤቲ ያሁን ማጣ ማ ቴንኪ ሶማች ቲ እግዚአብሔር እኔ ምርቃታቸው ባርኩ፣ ባርኩ፣ ባርኩ፣ እጃችሁ አይረፍ፣ ባርኩ፣ ተባረኩ። ነገራችሁ ይባረክ፣ ቢዝነሳችሁ ይባረክ፣ ትዳራችሁ ይባረክ፣ ልጆቻችሁ ይባረኩ፣ ኪሳችሁ ይባረክ፣ መውጣት መወጣት መግባታችሁ ይባረክ። ሲ ሙ እየሳሙ ነው። ሳሙ፣ ሳሙ፣ ተሳሳሙ። መድኃኒዓለም ከባላችሁ ከሚስታችሁ ያሳስማችሁ፣ ያዋዳችሁ፣ ማርና ሰም ያርጋችሁ። የትም ያልተረዳ ዜሮ ዜሮ፣ ባሊስታኑ በቢኑ መርቅ፣ የለኝ ዱቆቆ ደግሞ አምስት ሺህ ቤቢ ላይ ሆኖ መርቂ ቢኑ። የእኛ ም ምን ሆኖ አሞት ነው ብዬ ነው ሳይካትሪስት ጋር ሄድ ብዬ እኮ ነው። አምስት ሺ ከሰጠ ከጥታ ወደ ሆስፒታል ነው ቢኑ መሄድ አለበት። ጋይስ ቢኑን ልቆ እንድል መድኃኔዓለም! አይ ሆስፒታል፣ አምቡላንስ እንጥራ ብዬ ነው አምስት ሺ ከሰጠ። ነክስት ማይ ነክስት ዴስቲኔሽን ማርያምን። በጣም እኔ በጣም ነው የማመሰግናቸው። ቃል የለኝም። አምላክ ነው የጊፍቱ ምናምን በቃ አለ አይደል የሰው ልጅ ምንም ቢሆን በደስታሽም በአዘንሽም የሆነ ወይም ሰው አንቺ እንትን ባለ ሰዓት እግዚአብሔርን ከዚህ በላይ ምን ትፈልጊያለሽ? ማታ ጉቺ፣ እኔ በዚህ በተባለው ነገር ሰው ባለኛል፣ በራሴ ተናድጄ አደርኩ ነው የምልሽ። እስኪ ነጋልኝ ድረስ አንድ ቪዲዮ ሰራውልሽ በውስጥ ጽፌልሽ

ማኪ የቅድሙ አንበሳ የሰጠች ምን ሰጣ ነው? ምን ሰጣ ነው? አንበሳ እንደመረሽልኝ ምንም እየቆጠርሽማ፣ በኋላ ሂሳብ ልሰሪብኝ ነው? ቁሪን ቁሪን ከሆነ ጣኔን እንዳልጨርስ ብዬ ነው። በቅድሙ በቅድሙ እንዲጣጣ ብዬ ነው። ቁሪን ቁሪን ከሆነ ጣኔን ከማባከኝ ሂሳብ እንዳሰሪብኝ ውዴ። አሁን ደግሞ እሷ እኮ ከስር እኮ ሴትዮዋ እያሰላኝ ነች። ጭቆይ ዘር ስንት ነው? ስንት ነው ይጂ። ማስላቱን ተይጂ።

አግኛት ትገኝ። ሰጪ ያርግሽ ተቀባይ እንዳትሆኝ ከነየው ዳጉቶ አፍ እግዚአብሔር ይጠብቅሽ። አዎ ከአንዳንድ ሰዎች አፍ እግዚአብሔር ይጠብቅሽ። ከሴት ምቀኛ፣ ከወንድ ሸረኛ፣ ሁለት እግር ካለው ቆሞ ከመሄድ ሰይጣን እግዚአብሔር ይጠብቃችሁ። ምቀኛ ሸረኛችሁን አይኑ ጭለማ፣ ጉን ቄጤማ ያደርግላችሁ። አዎ ሰርታችሁ ግቡ፣ ተኝታችሁ ንቁ። ያሰባችሁት ያለማችሁት ሁሉ እጃችሁ ይግባ። የናፈቃችሁትን አግኙ። የወደዳችሁትን አግኙ። ለሀገራችሁ ለምድራችሁ ያብቃችሁ። አገራችን ሰላም ያድር። እንደረበቃችሁ እኚ ማምላኪ ንግስቷን ማያይዝሽ በቃ ሁጭ እዚህ ማደረጋችን ነው። እኛን ሙጣ ከላይ ብለ አይ ወዲያ ነኝ ለከበኛ እንዴ እሱና አንድ ላይ መርቃቸው እንግዲህ ንግስቷን 18 ሁሉንም ሰብስበሽ ሙሉ ጎጃም መጣችሁ ዴ አንጂ በሳም መጣ መጣችሁ እኔ ጋር ሁሉንም ሰብሰብ አድርገሽ መርቂ። ንግስቷ እኛ የዱባይ ነች የዱባይ አዎ። የኔ ወርቅ፣ የኔ ቆንጆ፣ የኔ ልዕልት፣ እውነትም እንደ ስምሽ ንግስት ንግስ ብለሽ ኑሪ፣ ነገርሽ ይሳካ፣ ያየሽ ደንግጥ፣ ቃልሽ ይሰማ፣ ግንባርሽ ይፈራ፣ ያየሽ ውደድሽ፣ ምቀኛ ሻርሽ፣ ምቀኛ ሁላችሁም ለቤታ የሰጣችኋት፣ በአጠቃላይ ጊፍት የሰጣችኋት፣ የባረካችኋት ጊፍታችሁ ከመዳን ያለ፣ አሚን ወይ፣ ጊፍታችሁ ከመዳን ያለ ልጆቿ፣ ወገባችሁን ታጥቃችሁ ሳይደግማችሁ ቀንከለል፣ በየቤቱ ተበታትናችሁ፣ ምሽጋችሁ መሽጋችሁ የጠላትን ግንባር ፊት ለፊት ገጥማችሁ ከጠላት ጋር ስትመታቱ ስተኩሱ ብታዱ መዳን ያለን በክፉ ቀን አለው ይበላችሁ። ይቁምላችሁ። ዋስ ጠበቃ ይሆናችሁ፣ ጥላ ከለላ ይሆናችሁ፣ ጋሻ መከታ ይሆናችሁ። ያጥማናችሁ። ለሀገራችሁ ያብቃችሁ። የሰራችሁት ይባረክ፣ የረገጣችሁት ለምለም፣ የነካችሁት ይበርክት። እግዚአብሔር ይውደዳችሁ፣ ከክፉ ሁሉ ይጠብቃችሁ። ከሚወራው ከሚፈራው ከድንገተኛ አደጋ እግዚአብሔር ይጠብቃችሁ፣ አይለያችሁ። እናታችሁን ደግሞ እንደ ብረት ምሰሶ ያድርግላችሁ። ከዚህ በላይ በአፍሪካም ትታወቅ፣ ሲኤንኤንም ቢቢሲም አልጀዚራም ስለሷ ይዘግቡ ይዘግቡ። ናሆ ሰናይ ተሸክማ ቤታ፣ አሜን በይ። ናሆ ሰናይን ተሸክመች አለምን ዙ ባንቺ ይታወቅ። ናሆ ሰናይ አልጀዚራም ይዘግብሽ፣ ሲኤንኤንም ይዘግብሽ፣ ቢቢሲም ይዘግብሽ።